ሰላም ሰላም፣ ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ወይ? ህዳር 24 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር ስሪ 2025 የ2025 የመጨረሻ ወር እለት ረቡዕ፣ የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ሰፖርት አድርጉ፣ የጋት ሚዲያ ሜምበር ሁኑ። የስፈታክስ ድጋፋችሁ ይበረታታል። አጫጭር መረጃዎችን ነው ወደ እናንተ ማድረሳችሁ። የመጀመሪያው እንግዲህ እንደምታውቁት ዛሬ ላይ ማህበራዊ ሚዲያ ፌስቡኩ፣ ቲክቶክ፣ ትዊተር፣ ዩቲዩብ እነዚህ ሚዲያዎች በሙሉ ኢንስታግራምን ጨምረው በጣም በጣም የዘመኑ ትውልድ ዘመኑ እየተጠቀምባቸው ያላቸው የመገናኛ መሳሪያዎች ናቸው ትስስር ገጾች ናቸው ሰው እነዚህን አለመጠቀም ማለት በዚህ ዘመን ቆሞ ቀርነት ነው ያ ማለት ምንም አይነት የትዊተርም የፌስቡክም የምንም ገጽ ዘመኑ የሚጠይቀውን ምንም የሌላቸው መሪዎች አሉ ኢሳይያስ አፈወርቂን ጨምሮ በዚህ ረገድ ቲአርቲ አፍሪካ የዘጠኝ መሪዎችን ሞስት ፎሎውድ አፍሪካን ሊደርስ ኦን ኤክስ ወይም የቀድሞ ትዊተር እና በፌስቡክ ብሎ በደረጃ አስቀምጧል። ምንድን ነው የሚለው፣ ሶሻል ሚዲያ ወይም ማህበራዊ ሚዲያ ኢንክሪዚንግሊ ሸፒንግ ገቨርናንስ አራውንድ ወርልድ፣ አስተዳደርን የመረጃ ፍሰትን በአለም ላይ ሸፕ እያደረገ እየወሰነው ነው ይላል። ሊደርስ ኤንድ ሲቲዝንስ ለምሳሌ ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እያንዳንዷን ኤቨንት በፌስቡክ፣ በቴሌግራም፣ በኤክስ ገጻቸው ቲክቶክ ፔጅም አላቸው። በዚያ ያስተላልፋሉ። ሶ ኢንተራክቲቭ ነው። አሁን ወደዛ ማለት ስማርት ቲቪ ስለሆነ እነዚህ ስማርት ቲቪዎች እድገቱ የድሮ ቲቪ ቢሆን ኖሮ የጌጥ ነበር የሚሆነው። አሁን ግን ቴሌቪዥንም ራሱ ወደ ስማርት አድጓል። ከስልክ ጋር ኮኔክት ሆኖ ቢያንስ ዩቲዩብ የምታይበት እንደዛ የማይሆን ከሆነ ቴሌቪዥን አሁን ባለው ዘመን የጌጥ ነው። ብዙ ሰው ስልኩ ላይ ነው ያለው፣ ስልክ ላይ አስቀድሜ ያልኳቸው ሶሻል ሚዲያዎች ስላሉ ማለት ነው። በዚህ ረገድ here are the african leaders with the highest number of followers on x and facebook ብሎ የዘጠኝ መሪዎችን አስቀምጠዋል። በዚህ ረገድ አብዱል ፈታህ አልሲሲ የግብጽ ፕሬዝዳንት 12 ሚሊዮን ፌስቡክ ላይ ይከተላቸዋል፣ 12 ሚሊዮን 6.3 ሚሊዮን ደግሞ በትዊተር በድምሩ 18.3 ሚሊዮን የሚከተላቸው ሆነው ቀዳሚ ናቸው። ሁለተኛ በፌስቡክ ዊልያም ሳሙኤል ሩቶ የኬንያ ፕሬዝዳንት 3.4 ሚሊዮን ፌስቡክ ላይ ይከተላቸዋል። 6.9 ሚሊዮን ተከታይ ኤክስ ላይ ትዊተር ላይ ያላቸው በድምሩ 10.3 ሚሊዮን ተከታይ አላቸው። ዌራስ ፌስቡክን በፌስቡክ ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ሁለተኛ ናቸው። 5.4 ሚሊዮን ተከታይ አላቸው። ዌራስ ትዊተር ደግሞ 1.9 ነው። ዞሮ ዞሮ በጥቅል ድምር ስለሆነ ፌስቡክ ላይ 5.4 ሚሊዮን ትዊተር ላይ ወይ ኤክስ ላይ 1.9 ሚሊዮን በድምሩ 73 ሚሊዮን ተከታይ በማፍራት ሶስተኛ ናቸው። በአፍሪካ ደረጃ አራተኛ ፖል ካጋሜ የሩዋንዳ ፕሬዚደንት 1.5 ሚሊዮን የፌስቡክ ተከታይ፣ 33 ሚሊዮን ኤክስ፣ በድምሩ 48 ሚሊየን ተከታይ አላቸው። ዮወሪ ሙሴቬኒ ኡጋንዳ አምስተኛ ናቸው። ፌስቡክ ላይ 1 ሚሊዮን፣ ትዊተር ላይ 36 ሚሊዮን፣ በድምሩ 46 ሚሊዮን አላቸው። ጆን ዳራማኔ ማህማ የጋና ፕሬዚደንት ናቸው። 17 ሚሊየን ፌስቡክ 24 ሚሊዮን ትዊተር በድምሩ 41 ሚሊየን ተከታይ አላቸው። አብዱልማጅድ ቲቡን አልጄሪያ 2 ሚሊዮን ፌስቡክ 21 ሚሊዮን ኤክስ ተከታይ 41 ሚሊየን በመያዝ ሰባተኛ ናቸው። ስምንተኛ ቦላ አህመድ ቲኑቡ የናይጀሪያ ፕሬዚደንት 1 ሚሊዮን ፌስቡክ 2.7 ሚሊዮን ኤክስ በድምር 3.7 ሚሊዮን አላቸው። ዘጠነኛ ሲረል ራማፎሳ የሳውዝ አፍሪካ ፕሬዚደንት ናቸው። 620 ሺ የፌስቡክ ተከታይ አላቸው። ትዊተር ላይ 3 ሚሊዮን አላቸው። በዚህም 3.62 ሚሊዮን ወይም 3 ሚሊዮን 620 ሺ ተከታይ በመያዝ ዘጠነኛ ናቸው። ሰው ፌስቡክ፣ ትዊተር ወይ አጠቃላይ ሶሻል ሚዲያ የምንለው ዜጎችና መሪዎች መረጃ የሚቀያየሩበት የሚሰጡ አስተያየቶች እየተጠኑ እያንዳንዱ ለምሳሌ ክቡር ጠቅላይ ሚኒስትሩ የሚጽፏቸው ጽሁፎች ላይ እዛ ውስጥ ገብቶ ኮሜንት ላይ ይህ ዝም ብሎ የዘለመደው የተለመደው ዘለማዳዊ ቶፈንተውን ተዉት። ነገር ግን በተጠና መልኩ በተጠናከረ መልኩ መረጃና በማስረጃ በማስደገፍ እንዲህ እንዲህ አይነት ችግር አለ እዚህ አካባቢ እነዚህ አይነት ነገር ስራዎች እየተሰሩ ነው ይሄ ልማት እየተጓተተ ነው ይሄ ቃል የገቡልን ነገር ይሄ ተፈጽሟል ቢባል መሪውና ተመሪው ህዝብና መንግስት ህዝብና መሪው የሚገናኙበት ትስስርን የሚያሳድግ ያንን ከዚህ በፊት የነበረውን የኮሚኒኬሽን ሃይራርኪ ከታች እንደገና የታችኛው ተጣርቶ ወደ ላይ ወደ ሚድል ከሚድል ደግሞ ወደ ላይ ያንን ቆርጦታል። ፌስቡክ ላይ ፌስቡክ አለመኖር ኤክስ አለመኖር ወይ ከሶሻል ሚዲያ መነጠል ማለት ዛሬ ደስት በቃ ድንቁርናን መምረጥ ነው። ኤንዌይስ በዚህ ደረጃ ይህንን ይመስላል። የክቡር ጠቅላይ ሚኒስትሩን ገጽ በመከተል ሀሳብ አስተያየቶችን በመስጠት የበለጠ ተደራሽነቱን ማሳደግ፣ ቁጥሩን መጨመር ወሳኝ ነው የሚል ሀሳብ አለኝ። ኤኒዌይስ ሌላው ሁለተኛው መረጃ እንግዲህ እንደምታስታውሱት እነ ቲክቶከሮች፣ ኮንቴንት ክሬተሮች የኢትዮጵያ አየር መንገድን ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል ተከሰው እንደነበር ታስታውሳላቸው በነ ዮሀንስ ዳንኤል ወይም ጆን ዳኒል። የክስ መዝገብ ማለት ነው። አሁ እንግዲህ አሰራር አለው። ልጆቹ ወደ አሸንዳ ወደ መቀሌ መሄድ ፈልገው ነበር። በጣም ደሞስት ሴኪውርድ የሚባለው ዘሙስት ሴፍ የሚባለው በአለማችን ላይ ደህንነቱ የተጠበቀው ደህንነቱ የተረጋገጠው ነገር ግን ሪስክን ሚኒማይዝ ለማድረግ የሚሰራበት አየር መንገድ ነው ወይም የአየር ትራንስፖርት ነው። በዛ ጋር ተያይዞ በኋላም የተለያዩ ኮንቴንት ሰራ ነበር። ጭናቸው አለው ብለን ያሳፈርከን አንወርድ ምናምን የሚል ወጣትነቱም አለ ሙቀቱም አለ። ደግሞ ከእድሜ ጋር የሚገኘው ጥቅም የሚገኘው ተከታይም እነዛ ሲመጡ ነው የማይቻል መምሰል በቃ ሁሉን ነገር በቁጥጥር ውስጥ የሚያሸንፉ የመምሰል አለ ከእድሜም ጋር የሚያዝ ድሮ ድሮ የፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት በእነ ዮሐንስ ዳንኤል ወይም ጆን ዳንኤል መዝገብ ማለት ነው። በእስራት እንዲቀጡ ተወስኖ የነበረ ቢሆንም የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። እንግዲህ የምታስታውሱት ነው ዮሐንስ ዳንኤል፣ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባ እና ኢዲዲያ ነፃነት ላይ ነሐሴ 16 ቀን ሁለት ሺ አስራ ስድስት ከምሽቱ በግምት ሶስት ተኩል ላይ ከአዲስ አበባ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላን እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቢህግ አንደኛ ተከሳሽ ጆን ዳኒል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958298 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ ስርጭት ማስተላለፍ የሚል ክስ ቀርቦበት ነበር። በዚያ ክስ ደህንነታቸው መጠበቅ ያለባቸው በምንም መልኩ ሊሰራጩ ሊገባ የማይገባ የናሽናል ኢንቴልጀንስን ሴኪሪቲ ሰርቪስ ሰራተኞች አሉ። በምንም ታም እንኳንስ ሌላ ሰው ቀርጾ ሊያስተላልፋቸው ራሳቸውም ቢሆን የብሔራዊ ደህንነትና መረጃ አገልግሎት ሰራተኛ ነን ብለው መናገር የማይችሉ የማይፈቀድላቸው፣ ያው እንግዲህ የዛ እንደ አዋጅ ብታነቡት ደስ ይለኛል። ራሳቸውም ቢሆን በፍርድ ቤት ለምሳሌ አንድ የብሔራዊ ደህንነትና መረጃ አገልግሎት ሰራተኛ በፍርድ ቤት ሲጀመር ነገር በልዩ ሁኔታ ካልሆነ በቀር ፍርድ ቤት ገብቶ በስራውና ከስራው ጋር በተያያዘ ምክንያት ያገኘውን መረጃ እንዲናገር አይገደድም ነገር ግን በአዋጁ በልዩ ሁኔታም ከሆነ በዝግ ችሎት ዝግ በሆነ ችሎት ነው መረጃ ሊሰጥ የሚችል ነገር ግን እነኝን ሰዎች ተዋትቅረፀኝ እያለው ቀርጽ በጣም ያው ቫይራል ስለነበረ የምታስታውሱት ነው። በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ህግን የቅጣት ማክበጃ እና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ ያሳልፏል። በዚህም ተከሳሾች የተከሰሱበት የህግ አንቀጽ ቀላል ስርዓትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከአራት ወር፣ ሁለተኛ ሶስተኛና ስድስተኛ ተከሳሽ በስምንት ወር እንዲሁም አራተኛ ተከሳሽ በአስር ወራት እንዲቀጡ ወስኖ ነበረ። ያው ዛሬ ማለት ነው። በመሆኑም ተከሳሾች በስር ላይ የቆዩበት ጊዜ ተሰልቶ ተከሳሾች እንዲፈቱ የፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ ያሳልፏል። አይ ቲንክ በዛሬ ዕለት የሚፈቱ ይሆናል ማለት ነው ሂደቱን ተከትሎ ትልቁ ነገር በዚህ ሂደት ሁላችንም ልንገነዘብ ሊገባን ሊገባን የሚገባው አሰራሮች አሉ ተቋማዊ አሰራሮች እና ወጣት መሆን ነው እውቅናዎች ሲመጡ የምንፈጥራቸው እውቅናዎች ሲመጡ ያንን እውቅና ለመልካም ነገር መጠቀም እንጂ አስር ሚሊዮን ተከታይ ስላለኝ መቶ ሺህ ተከታይ ስላለኝ አምስት ሚሊዮን ወይ ሀያ ሚሊዮን ስላለ ያ ሌላ ጉዳይ ነው። የተከታይ ብዛት የእውቅና ብዛት የበለጠ ኃላፊነት ሊሰማን እንጂ የሚገባው ከሌላው ምንም ተከታይ ምንም ተጽዕኖ የሌለው ሰው እንደፈለገው ሊሆን የሚችልበት እድል ይኖራል። ቢያንስ ተከታይ ማህበራዊ ኃላፊነት ሊኖርብን ስለሚገባ በዚሁ አጋጣሚ እንዲፈቱ ስትቀሰቅሱ ስትወተውቱ ለነበራችሁ የጋት ሚዲያ ቤተሰቦች እንኳን ደሳላችሁ ማለትም እፈልጋለሁ ብዙ አጋጣሚ ሌላው እንግዲህ ከሰባተኛው ምርጫ ጋራ ተያይዞ በዚህ ዓመት ሚያዚያ ላይ እንደሚካሄድ እያንዳንዱ ቀበሌ፣ እያንዳንዱ ወረዳ፣ እያንዳንዱ ዞን፣ ክልሎች ከፌደራል መንግስት ጋር በመሆን ምርጫ ለማድረግ የሚያስችል ኢኔብሊንግ ኢንቫይሮንመንት አስቻይ ከባቢ መፍጠር እንዳለባቸው ክቡር ጠቅላይ ሚኒስትሩ አሳስበዋል። በምክር ቤትም ታስታውሱት ነው እሱን አጥኖ ሰጠው ተናግረዋል። በሁለተኛ ደግሞ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡበት ወቅት ለስቲሜሲ ቅቡልነት የሚመጣው ምርጫ ሲኖር ነው ብሎ አስቀምጠዋል። ነገር ግን በተለመደው ሁኔታ ዛሬም እንግዲህ ሰባተኛ ምርጫ ልናደርግ ተዘጋጅተናል እያል ሰባት አምስት ማት እንግዲህ ለዚህም ተዘጋጅተናል እያል የሚያሳዝነው የሚገርመው አሁንም ሽግግር የሚጠይቁ ፓርቲዎች ሽግግር የሚጠይቁ ሰዎች አሉ። እንዲያው የለም፣ በቃ ሽግግር ነው መሆን ያለበት። ከዛ ይልቅ ከሽግግር ይልቅ አካታች የሆነ መንግስት መመስረት አለብን ወዘተረፈ የሚሉ ሰዎች አሉ። ስልጣን የሚመነጨው ከህዝብ ነው። ስልጣንን የምንጠቀምበትም ለህዝብ ነው። ስልጣኑ ሶሻል ፓወር ነው የሚያስፈልገው ብሎ እዚህ ላይ መተማመን ያስፈልጋል። ከዛ ባለፈ ምርጫውን ለግርግር ለጨረባ ማድረግ የሚፈልጉ ሰዎች አሉ። አሁን ስማቸውን መጥቀስ የማያስፈልግ ዝም ብለው ዞምቢ የሆነዋል። ታሪካቸውም ያን ያህል እዚህ ነው የማትሉት ምንም። ለሁለት ሺህ አስራ ስምንት በዚህ ዓመት ለምርጫ ለሚካሄደው እጩ አቅርቡ ተብሎ እጩ ያላስመዘገቡ አሉ ግን ሰልፍ ለመጥራት የሆነ ነገር ግርግር ለመፍጠር የሚሮሯቱ እነሱን ህዝቡ ሀይ ማለት መቻል አለበት። ኖ ይህ ትክክል አይደለም። ስልጣን የምሰጠው እኔ ነኝ። ህዝቡ እሱን ነው ማለት፣ ስልጣን የምሰጠው እኔ ነኝ፣ እኔ የምመርጠው ለምሳሌ እኔ ስመርጥ፣ እኔ ስልጣን ስሰጥ፣ ምን ምን ልታደርግልኝ ትችላለህ? ከኑሮ ውድነት ለመቀነስ፣ ከስራ እድል ፈጠራ አንፃር፣ ከመሰረተ ልማት፣ ከከተሞች ማስፋፊያ፣ ከቤት እጥረት፣ ከንጹህ መጠጥ ውሃ ከብሔራዊ ጥቅም አንጻር በቀይ ባህር ላይ ምን አቋም አለ? የጠራ አቋም ምንድን ነው? አቋም ቀይ ባህርን በተመለከተ የኢትዮጵያን ኢኮኖሚ ለማሳደግ ምን ፖሊሲ አለ ተብሎ መጠየቅ ያለበት። ከዛ ይልቅ መኮርኮር የሚቀናቸው የተሻለ አማራጭ ደግሞ ፍጹም የሌላቸው አሉ። እንግዲህ ያንን ህዝብ የሚወስነው የኔን ግምገማ ነው እየነገርኳቸው ያለው ዝሮዝሮ ዙሮ ከህዳር ስምንት እስከ ህዳር ሀያ ሶስት እስከ ትናንት ማለት ነው። አስፈላጊ መረጃዎች እንድታቀርቡ የሚለውን ተከትሎ የኦሮሞ ፌዴራልስ ኮንግረስ ላለመሰረዝ ከዚህ በፊት ስድስተኛው ምርጫ ላይ አልተሳተፈም። በብሔራዊ ምርጫ ቦርድ አዋጅ መሰረት አንድ ፓርቲ አገራዊም ይሁን ክልላዊ ሁለት ምርጫ በተከታታይ ካልተሳተፈ ይሰረዛል የሚለውን ለመሻገር በሚል በኋላ የሚመጣ ሌላም ጥያቄ አለ። አስር አስር እጩዎችን አስመዝግቧል። በሸገር ከተማና አዲስ አበባ ላይ ነው የምወዳደረው፣ ለጸጥታ አሁን እዚህ ላይ ተጠየቅ ይመጣል። ምርጫ ቦርድ ምን ይላል? እንግዲህ አብረን የምናየው ነው። ሀገራዊ ፓርቲ ከሆንክ ሀገራዊ እጩ ማስመዝገብ አለ። በአሊያ ወይ ትወርዳለህ፣ ድሞት ትደረጋለ ማለት ነው። ከዛ ባለፈ ፓርቲዎች ደግሞ በእጩዎች መሰረት የሚያገኙት ድጋፍ አለ። ለምሳሌ ሴት ምን ያህል አስመዝግበሃል? በዛ መሰረት አጠቃላይ ለም የምርጫ ተወዳዳሪዎች ምን ያህል ናቸው፣ አካል ጉዳት ያለባቸው አስመዝግ ባህል የሚል በዚህ ደረጃ የሚሰጡ ድጋፎች አሉ። አብረን የምናየ ነው የሚሆነው። ዝሮ ዝሮ ኢዜማ ምን ያህል አስመዘገበ፣ አብን ምን ያህል አስመዘገበ፣ ኢሃፓ መያድ፣ እነኚህ ፓርቲዎች ራሱ እነ ስምረት ምን ያለ አስመዘግቡ የሚለውን ማየት ይጠበቅብናል። ሆፕፉሊ ምንም ጥርጥር የለውም ትናንት አስፈላጊ መረጃዎችን እጩዎችን እንዲያስመዘግቡ የሚለው ያበቃል የሚል እምነት የለኝም። ይራዘማል። ሆፕፉሊ በዛ ውስጥ በዛ ሂደት ለምርጫው የሚያስፈልገው ፕሮግራሞችን ማንፌስቶችን ማስተዋወቅ እና አማራጮችን የዜጎችን ሕይወት በመሰረታዊነት ሊቀይሩ የሚችሉ ላይ መሰራት አለበት የሚል እምነት አለኝ። እንግዲህ ሌላው ወደ ጎረቤት ሀገር ስንሄድ ምናልባት የእንግሊዝ የውጭ ጉዳይ የውጭ ጉዳይ እና ትብብር ምንድን ነው ምንለው፣ የጋራ ብልጽግና የሚባለው ወይ በሌላ አነጋገር የውጭ ጉዳይ ሚኒስቴር ልንለው እንችላለን። በሶማሊያና ኬንያ ድንበር አሸባሪዎች ጥቃት ሊፈጽሙ ስለሚችሉ አስፈላጊ የሆነ ጥንቃቄ መደረግ አለበት በሚል ለዜጎቹ የጉዞ ማስጠንቀቂያ አውጥቷል። ብታዩት ደስ ይለኛል። ምንድነው ኤፍሲዲኦ የእንግሊዝ ዓለም አቀፍ ትራዲዮ የጋራ ብልጽግና ልማት ቢሮ ፎሪን ትራቭል አድቫይስ፣ የውጭ ጉዞ ምክር በተመለከተ አድቫይስ አጌንስት ኦል ትራቭል አጌንስት ምንም እንዳትጓዙ፣ እንዲሁም በልዩ ሁኔታ እንድትጓዙ በሚል ያወጣቸው ማስጠንቀቂያዎች አሉ። እነሱም በደንብ ብታዩ በተለይ ኢትዮጵያውያን ሁናችሁ ኬንያ የምትኖሩ፣ ሱማሊያ የምትኖሩ ወይንም ለስራ እንቅስቃሴ የምታደርጉ ብታዩት መልካም ነው የሚል እምነት ምክራለኝ። እሱንም ተከትሎ እንግዲህ ምናልባት የኬንያ ፕሬዚደንት ሳሙኤል ሩቶ እንዲሁም የብሩንዲ ፕሬዚደንት ኤቨራስቲ ዳይሽሜ ዛሬ ወደ ዋይት ሃውስ አቅንተዋል። ትናንት ምሽት ነው ጉዞ የጀመሩት። ዛሬ ዋይት ሃውስ ይገባሉ። በኢትዮጵያ ሰዓት አቆጣጠር ምሽት ሁለት ሰዓት ሶስት ሰዓት አካባቢ ላይ በሩዋንዳና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ መካከል የሰላም ስምምነት ይፈረማል። ይሄ ሰላም ስምምነት ሩዋንዳ ማስቲዮን ስትሪ የሚባለውን አማጺ ኃይል ትደግፋለች በሚል ከዛም አልፎ በነገራችን ላይ የሩዋንዳ ሚሊተሪ በቀጥታ ውጊያ ላይ እየተሳተፈ ያለበት ሁኔታ የተረጋገጠ ነው። ከዚህ በፊት በኳታር ሸምጋይነት በአሜሪካ አደራዳርነት የሰላም ስምነት ተፈራርመው ነበር። ነገር ግን ያው ውጤት ሊያመጣ ስላልቻለ እንደገና አዲስ ስምምነት ዛሬ እንደሚፈራረሙ ይጠበቃል። ያው ይፈራርማል ካሮሊን የዋይት ሀውስ ቃል አቀባይ የተናገረችውን በዛ መሰረት በዚህ የፊርማ ስምምነት ላይ ጋራንቲ በመሆን ወይንም ታዛቢ ተመልካች ውሉ ስምምነቱ የሰላም በሁለቱ ሀገራት መካከል ያለው እንዴት ነው የተተገበረ የሚለውን ታዛቢ በመሆን ሁለቱ አስቀድሜ ያልኳችሁ የኬንያው ፕሬዚደንት ዊሊያም ሩቶ እና የብሩንዲ ፕሬዚደንት ኤቨረስቴ ዳይሽኒዬ ተጉዘዋል። እንግዲህ አንዳንዶቹ እነዚህ አንደኛው ጎረቤትም ስለሆኑ ነው። ሁለተኛ በኢስት አፍሪካን ኮሚኒቲ ውስጥ አንድ አካል ስለሆኑ ነው። እና እንግዲህ አንዳንዶቹ በበቃዩ ዊልያም ሩቶ ተጋበዘ የኢትዮጵያ ጠቅላይ ሚኒስትር ግን አልተጋበዘም ምናም ሊሉ ይችላል። እና እንደ መረጃ እሱን እንያዝ። ሱዳንን በተመለከተ እንግዲህ በሁለቱ ተፋላሚ ኃይሎች ለሶስት ወር የተኩስ አቁም ስምምነት ተስማምቻለሁ ብሎ ነበረ። እንዲህ በተናጠል ዩኒሌትራል ሰሴሽን አድርጃለሁኝ ብሎ ነበረ። የረፒድ ሰፖርት ፎርስ ወይ ምንድ ነው ሄሜቲ ሐምዳን ደጋሉ የሚመራው ወይራስ የአልቡርሃን አብደልፈታህ አልቡርሃን የሚመራው የሱዳን አርሚ ፎርስ በኳርታይት፣ በግብፅ፣ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬት እና በአሜሪካ አማካኝነት የቀረበውን የተኩስ ማቆም የዘላቂ ሰላም ስምምነት አልቀበልም። ይህንን የምቀበለው የፈጣን ድጋፍ ኃይሎች የሚባለው ኃይል ሙሉ ለሙሉ ትጥቁን ፈቶ ሲበተን ነው የሚል ቅድመ ሁኔታ ቀረበ። እና አንዳንዶቹ በጣም በጣም ምንድን ነው እየወቀሱ ነው ያሉ ምንድን ነው ኤኒ ድል መስት ዲስማንትል ይላል። የትኛውም ስምምነት የትኛውም ድርድር ኢትመስት ዲስማንትል ረፒ ሳፖርት ፎርስ ቴረሪዝም ኢን ሱዳን አዘን ኦብስታክል ሪያሊስቲክ ሲንስፓየር አንድ ፖለቲካል ሴትልመንት ሪያሊስቲክ አይደለም። ይሄ የዘመነ ካሴ አይነት ነው። ዘመነ ምንድን ያለ ድርድር ምንጅርጅር ምንግርግር ብሎ ነገር የለም። አራት ኪሎን የሚሰጡን ብቻ ለመገናኘት ዝግጁ ነን ያለው ማለት ነው። የስካር አስተያየት ቢሆንም ሰው ያልቡርሃንም ከዚህ ከዘመነ አስተያየት የሚለይ አይደለም። እንዴት አድርገን ከዚህ ከአረንቋው እንውጣ እንደማለት ይሄ ካልሆነ ይቻል የሚባለው ለድርድር አሁን ዘመነ ከዛ ወርዷል። በነገራችን ላይ ወደፊት እንዳደረገው ብችን ትላል ማለት ነው ሰው በዛም ሂደት የኤርትራና የግብፅ ከአልቡርሃን ጎን መወገን ጦርነቱን የበለጠ እያስፋፋ በተለይ በንጹሃን ላይ ውድመትን በንጹሃን ላይ ኪሳራ ሞትን መፈናቀልን በአለም ላይ በጣም በዚህ ጦርነት ምክንያት በሱዳን ዩኒቨርስቲ ጦርነት ምክንያት በታሪክ ከፍተኛ የሆነ መፈናቀል የተካሄደበት ነው እሱ እንዳይመጣ አስግቷል እንግዲህ የሱዳን ሀይል በባኑሳ የምትባል ቦታ ላይ ሀያ ሁለተኛ እግረኛ ሄድኳርተሩ ማለት ነው። ሀያ ሁለት ኢንፋንትሪ ዲቪዥን ሄድኳርተር ያለበት የሀያ ሁለተኛ የእግረኛ ክፍለ ጦር ማዘዣ ጣቢያ ላይ ጥቃት ተሰንዝሮ ነበር። ቀልብሻ አለሁኝ የሚል አውጥተዋል። ወይራስ ራፒድ ሰፖርት ፎርሱ ደግሞ በቪዲዮ ፉቴጅ አስደግፎ መቆጣጠሩን እያሳየ ነው። ኦፍኮርስ የዛ የኮርዶፋን የአካባቢው አስተዳዳሪ ራፒድ ሰፖርት ፎርስ መቆጣጠሩን እየገለጸ ነው እንዲያውም የሱዳን አርሚ ፎርስ ጥቃት መፈጸሙ ነው ለዚህ ሁሉ ጉዳት ያደረሰ የሚል ክስም እያቀረበ ነው። ያለው ሰው አንዳንድ ጊዜ ከሪያሊቲው የወጣ ዝም ብሎ የስሙላ የሆነ ውሳኔዎች፣ የስሙላ የሆኑ አስተያየቶች መስጠት አስፈላጊ አይደለም የሚል እምነት አለኝ። በነገራችን ላይ እንግዲህ በትናንትናው ዕለት የተባበሩት መንግስታት ጠቅላላ ጉባኤ እስራኤል ከ1967 ጁን 4 1967 ይዛው የነበረው የጎላን ኮረብታ ኢቨን እኮ ከጎላን አልፋ አርሞኒ የሚባለው ሌላ ተራራ ይዘው የድሩዝንም እናካትታለን የሚል ኢቨን ወደ ደማስቆ እየተጠቁ እየተጠጉ ባሉበት ሁኔታ በትናንትና ሁለት ውሳኔ በጠቅላላ ጉባኤ ተወስኖ ነበረ። በዚህ ጠቅላላ ጉባኤ መቶ ሀያ ሶስት ሀገራት ግብፅ ነች ያቀረበችው ውሳኔውን ምንድነው የሚለው የእስራኤል መከላከያ ኃይል ከሶሪያ የጎላን ተራሮች እንዲወጣ። ጎላን እኮ ደፍነት ሌ ዶናልድ ትራምፕ የእስራኤል ለዋላዊ ግዛት ነው ብሎ ተቀብሎታል። በፍጹም እስራኤል የሚባለው አገር ከጎላን ሄትስ ወይም የጎላን ተራሮች ኮረብታን ይለቃል ብሎ ማሰብ ኧረ ነው። እንግዲህ ፖለቲካ 100 ፐርሰንት ፍጹምነት የለውም፣ ግን ሊሳካ የሚችል አይደለም በዚህ ሂደት ይህንን ግብፅ ነች ፕሮፖዛሉን ያቀረበችው መቶ ሀያ ሦስት ድጋፍ አግኝቷል። ሰባት ተቃውመዋል። አሜሪካና እስራኤልን ጨምሮ አርባ አንድ ድምፀት ታቅበው አድርገዋል። ከዚህ ውስጥ ኢትዮጵያ መውጣት አለበት ብላ መደገፏን የሚያሳይ ነው። ምንድን ነው ከዚህ ጀርባ ለሚለው እንግዲህ ይህን የመካከለኛው ምስራቅንም ምንም ምንም እሱንም ይዞ አጌነስት ደግሞ የአረብ ሊግም ጉዳይ አለ አይደል? እዛ የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽንም አለ እነዛ እነዛን ሚኒማይዝ አድርጎ የሬድሲ ጥያቄያችን ጋራ ላለመላተም እንግዲህ ምናልባት በድምፀ ታቅቦ ማለፍ የሚቻልበት አልነበረም ወይ ከአርባ አንድ ጋር የሚለው ሌላ ጉዳይ ሆኖ ማለት ነው ሰው ሌላው እንግዲህ ምናልባት ከቬንዙዌላ ጋር የተያያዘ እግረኛ ጦርነት ሊጀመር እንደሚችል ምልክቶች እየታዩ ነው። የቀድሞ የፎክስ ኒውስ አቅራቢ አሁን የአሜሪካ መከላከያ ሚኒስትር ኃላፊ ፔቴክሴት ጀልባዎችን ማስጠማችን ወደ ኦሽን ውስጥ ወደ ታች መክተታችን ይቀጥላል የሚል አለ። ዶናልድ ትራምፕ በቅርብ ቀን የእግረኛ ጥቃት እንፈጽማለን፣ አካባቢውን እናውቀዋለን፣ ድልም እናድርጋለን የሚል መግለጫ እያወጣ ያለበት ሁኔታ ነው ያለው። ሌሎች ተጨማሪ መረጃዎችን በመያዝ በምሽት በኢትዮጵያ ሰዓት አቆጣጠር ማለት ነው በጋ ትለታዊ እንዳስሳቸዋለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ